ምን ነው ሰርግ ጠረባችዋል እንዴ ና ና ፍሪ ነኝ ይሄ ዊኬንዴ ፍሪ ዊኬንዴ ነው የስራ ዊኬንዴ ያራይስ ቃል የሚለው ቦታውን አላገኘም ጋይስ እኔ አሁን የእውነት ውስጤ ብርድ ብርድ ብሎኝ ነው እንደዚህ የምንቀጠቀጠው በነገራችን እንደዚህ እንደዚህ የሚያደርገኝ እስክታ መሰላችሁ? እስክታ ተጫዋች ብትሉኝ እስክታ አላውቅም። እኔ በነገራችን ላይ የእውነት በረደኝ፣ የእውነት በጣም በረ አልበረዳችሁም? እናንተ ምን አገባችሁ? ናል የሚበርዳል የእውነት ያ ወይ የወረቀት ነገር እኮ ጋይስ በጣም ነው ሰውም ያለያየ፣ የእውነት እኔና ኢሱን ያለያየን ፖሊስ ነው ጋይስ፣ ፖሊስ ነው። የዚህን ሀገር ፖሊስ እርገሙት፣ በእንግሊዝኛም ሆነ በኖርሽክ ቋንቋ ርግም አድርጉት፣ የእውነት እርገሙት። ፖሊስ አንጠልጥሎት ባይመልሰው ኖሮ ጋሪ አልገፋም፣ ጋሪ አልገፋም፣ ያ ጋሪ አልገፋም። ግን እሱ እዚህ ነበር፣ እዚህ ነበር ያ

አለ ወረቀት ኖረ ጠቅለ ካምፕ ግባ አሉት ከተከራየበት ቤት አስራ አምስት አመት አስራ ስድስት አመት ላይ ደርሶ ነው ወደ ዲፖርት ተደርጎ ነው እንዳለ። ያው ለምን ሶስት ጊዜ ጠበቃ ተሰጥቶት በቃ ከዚህ በኋላ ምንም ማድረግ አይቻልም። የኔ ዩቱብ ተከታታዮች ናቸው። እንደ እነዚህ ጨፋሪ ብቱ ጠዋቱ እኔ ድረስ እንዲሰማ ነው የሚያደርጉት። ጋይስ ሰው እንዳታምኑ፣ ሰው ሰው ሰው ሰው። ጋይስ የእውነት እኔ ዝም ብዬ ጆሮ በሰጣቸው ሊያደነቁሩ የነበረ ሁኔታቸው ገብቶኛል። ሀሳባቸው አሁን እዛው ላይ ያሉት አቢባ እና ዘቢባ ምን አስጫዋጭ አይሰሙም እንዴ? እነሱ አይሰሙም ወዶ የሰቀማን አበበ ተካገስ። አሁን አይሰሙም፣ ሩቁ ናቸው ነው ወዱ ስላለ ልጅ እንዲሰማ ነው እንደዚህ። ምጫውት ሳይመጣ ገና እንደዚህ የሚያደነቁሩት ማለት ነው ልጁ ራሱ። ለልጅ አታስቡም እንዴ? ምንድን ነው ይሁን። ስለልጅ ትንሽ በልጅ ትነግዳላችሁ እንዴ? ግን ይነገዳ ዋንት ይያላችሁ እንዴ? እዚህ ልጆች እስከ እ ዋንት ሰፋ ያደርጋል። ቆይ እሱ ይሄ የሴት ቤቢ ሻወር ወንድ ምን ይሰራል? ምን ሰራል? አንተ እዚህ ምን ሰራል? ቤቢ ሻወር ላይ ሴት ጓደኞች ብቻ ነው ቤቢ ሻወር የሚያደርጉት አንተ ምን ሰራል? እዚህ ምን ያደርጋል? ጋይስ አይ ወንዶቹ ጋር ሄደው ከወንዶቹ ጋር ይጠጡ ምን አይ ላይ ጨፍሩም ምን ያደርጋል እሱ እዚህ ሴቷን ልጅ ብቻ እንትን ብሎ እሱ ሌላዋን ልጅ የቤት አይዝም እንዴ? የሴቶች ስብሰባ ላይ ምን ይሰራል? ገጽ እውነታ። አሁን እናንተ ለምነው በሌላ ነገር የምታዩት ግን እውነት አይደለም ይደረጋል። ቤቢ ሻወር ላይ ሴቶች ብቻ ነው፣ እዛ ሲተጣጠቡ የሚውሉት አለ፣ ሲያወሩ ሲመካከሩ። ወንድ ምን ይሰራል? ምን ይሰራል? ገይስ ምንድነው? እንደዚህ ያለ ቦታ መገኘት ምንነው? ራስ እንደዚህ ማርከስ ጓደኞች ጋር ቁርጥ ምናምን ቢራ ምናምን እየጠጣችሁ አታከብርም? እንደ አንተም ከሆነ ማለት ነው። ካልሆነ ደግሞ እቤት ቁጭ ብለህ ልጆቹን ያዝ። ምንድን ማወጣው ወጪ የለኝም ብር የለኝም ካልክ ይሄ በስፖንሰርት ነው እኛስ የለንም ካልክ እቤት ቁጭ ብለህ ልጆቹን አጠብቅም። የሴቶች ማህበር ላይ ምን ትሰራለህ? ምስር ትለቅማለህ እንዴ? ጋይስ፣ ይደረጋል አሁን? የእናንተ ባለቤውን እዚህ ጋር ታገኙታላችሁ። የእውነት አሁን እኔን ተውኝ። አሁን እኔን ተውት፣ የኔ ኤክስነት ተውት። ግን ይደረጋል ወይ እነዚህ ሰዎች? አሁን ነገሮችን ቆም ብሎ አያዩም እኮ እኔን እያዩ ነው እኮ የሚመልሱት። አሁን ችግሩ እኮ ምንም ልንግባባ አልቻለው። ይሄ ነው አንግባባ፣ በቃ እንደዚህ ነው የምንቀጥለው። ገይስ አይ ጎ ጎ ፈንደንት ነው እኮ ሲያሴት ቤቢ ሻወር ከሆነ ሴቶች ብቻ ነው ከዛ ሲነጋገሩ የሚውሉት። ወንድ እኮ ይጠፋል ከዛ አካባቢ። ሀይ ምን ይሰራል እነሱ ጋር? ይሄማ የወንድን ክብር ዝቅ ማድረግን ያ ያ ሂጭ እሺ አይገባኝ ነገር በጣም እስከት ያጫፍች እንዲወርድ ነው። ልጁ ለምን አረገዘች የተባለ ቀን ጥሏት ሄደ ብላ የነገረችን የእሷ ማለት ነርሷ ነች። የነገረችን አረገዝኩ ስትል እሷ ሰርጀሪ ልታሰራ ነበር ሄደችው እርጉዝ ሬ ስትባል ትቷት ሄዶ በታክሲን የተከተለችው አለች። ትዝ ይላችኋል? ያኔ መነጋገሪያ የሆነው እኛ ጋር የመጣችው ነርሷ። አሁን ደግሞ እንደዚህ የሚያስጨፍሯት ምን ነው? ሊያስወርዱት ነው እንዴ? አልፈለግከውም እንዴ ይሱ ልጁ አደል እኔ የኢሱ ግጥ ጥያቄ ስጠይቅ ተጀምሯል። አሁን ወንድም ይገኛል ትላላችሁ፣ ሌላ ጊዜ ግን ነውር ነው ትላላችሁ። ለምን ልንግባባ አንችልማ? ከኔ ጋር ነው ጉዳዩ የምታያይዙት? ይዙት። እኔ እኮ ብቻዬን ባውራ ይሻልኛል። እናንተን አልጠይቅም፣ እንደው አልጠይቅም። አንድ ደና ሰው ሲኖር ነው እኮ አንድ ፌር የሆነ ሰው ሀሳብ ላይ ፎከስ የሚያደርግ ሰው ሲኖር ነው እኮ እንደዚህ አይነት ነገር ኦፕን መታረቅ ሲሪየስ ቶክ። እሺ ሳሰው ከቴክ ከብሎክ እያወጣሁ ነው። በጣም ስላናደዱኝ ማለት ነው። በቃ ስናደድ ምን ላድርግ? በሪል ላይፍ ቢሆን ሾፒንግ እወጣለሁ። እዚህ ምን ላድርግ? አን ብሎክ እያደረኩ ነው ሰዎችን ሁላ። በቃ የውነት እኔ ዝም ብዬ ከሰው ጋር ምን እንትላል። ማን ማን ነው አሽቃባጭ ጓደኞቹ አለ። እስቲ ማን ናት? ተመዘግባታል። ሌላ ቀን ቶፒክ ሆና ስትመጣ ርግጥ ታደርጋታለህ። ሹፎን ማስታወቂያ ነው። እንዳለ ሹፈር ትመስል ነው። ያ አንዳቸውንም አላውቃቸው። ቶፒክ ሆነ አንድ ቀን ትመጣ የለ እንደዚህ ሚዲያ ላይ ጨፍረው ገይስ። ድሮ እንደዚህ አይነት ጨፋሪ እኮ ነበር። ምን ነክቶት ነው እንደዚህ የሚያመናቅረው? ገይስ በጣም ተመናቀረ። እንዴት እንዴት እንደሚያደርገው ዩዝ ገይስ። በጣም ጨፈረች እኮ እዚህ ውሃው ፈሰሰ፣ እንዳትባባሉ ብቻ ተባብሎ ይሆናል። ይህን ከካሜራ ውጭ በጣም ነው ኮንትና ያለ እንዲ የማይፈልገው ነው። ጮክ ብለሽ ነው እንደ የምታያቸው። እዚህ ሀገር ሰዓት ባያልፍ ኖሮ ኡ ብሉ ላ ደስ ይለኛል። የእውነት ቦርጩ ላወጣ እኮ ሱ ስፖርት ትታ ነው እንደ ይሱ። ለምን ቦርጭ የምታወጣው? የውነት በጣም ወርጫ ወጣ ሀይ የውነት አንድ አይነት ልብስ አሁን ባህል የለበስኩ እንደዚህ ተወጥሯል የውነት ስፖርት ተውክ እንዴ ስፖርትማ ማ ከተውክ ታስጠላለህ የውነት ስፖርትማ ስራ እንዳትተው ተስፋ እንዳትቆርጥ ያ እኔ ተዘርጥጠ ማየት አልፈልግም ንዝርጥጥ መሆን ይሄ እንደዚህ አልፈልግም ቢያንስ የኔ ኤክስ ቆንጆ መሆኑን ማወቅ አለበት። እንደዚህ ይሄ ዘርጣጣ ነው እንዴ እንዳልባል እንዳልባል፣ ምን ያገባሻል እንዳይባል። ስሜን እፈልጓል፣ ስሜን እፈልጓል፣ ያ ስሜን እፈልጓል ናቸው። አረ ይው በጣም ያምረን ሽፎኖች፣ በተለይ የኛው ልብስ አያምርም። የኛው ልብስ የህንድም ልብስ ይመስላል አያምርምኛ የእውነት ለመናገር ሽፎን ቦርጭ ካወጣ ያስጠላበታል ጀዝባ ነው የሚመስለው እንደዚሁም ጅላንፎ ጅላንፎ ይሸታል እንደገና ጀዝባ ትላስ ያስጠላል በጣም ያስጠላል ኢሱ የእውነት ለህፃኗ ልብስ ላኪላት አንድ ጊዜ ቺዝ እናንትን ላኪልኝ ብሎ ነበር አሁን ሳይዘጋይም በፊት ምናፈቀ ከዚህ ሀገር ስንል ቺዝ አለኝ እና አናደደኝ። እኔ አንቺ ናፈቅሽኝ እንዲላይ ነበር የፈለግኩት አላለኝም። የምናባት ቺዝ ነው። እየዘጋውበት ይሆነ። ምናፈቀ ከዚህ ሀገር ብዬ ስጠይቀው ገና ሄደ ሰሞን ቺዝ ናፈቀኝ አለኝ። ቺዝ ውስጥ ናፈቀኝ አለኝ ውስጥ ነው የሚባለው ስፈልግ ለምን እንደዚህ ዛ ቀልጥም አልኩት፣ በሆዴ ነው ያልኩት። እኔ አንቺን አፈቅሽ ምናምን እንዲለኝ ነበር። ዝም ብሎ አይልም፣ ለሞራል እንኳን አይባልም። ግን ዝም ብሎ እኔ እሷ እሷ ፊት አልደወልኩ ሆዳ ልቃኔ አሪፍ ልብስ ዘቢባ ልብስ አይዋጣላትም። ብዙ ጊዜ ስትለብስ አይታቸው አይደል አሁን የለበሰችው ልብሶች ክሊፕ እንኳን ከምትሰራበት ጊዜ የበለጠ አሪፍ ልብስ ለበሰች። ሲሪየስ ለመናገር ያ ይሁን። ኦዴ እንትኖቿን ታምናለች፣ ኤዲተሮቿን። እሷ የሚያምርባት ልብስ ከሰውነቷ ጋር ልኖረችም እንዴ ብዙ ጊዜ ያ ላይፍ ፌር አይደለም። ዌክ አፕ ሔለን ዌክ አፕ ሔለን ዚስ ኢዝ ፋስት ኢንስ ሔለን ይሄ የተረሳ ጉዳይ ነው። ለምን ትንሽ ትንሽ ትንሽ ትንሽ በድሮ በሬ ያረሰ የለም።

እና ለማንኛውም ኢሱ ይመች ዘቢባ ማርያም በሽልም ታውቃሽ። እና እስኪ አይምሮ ልክ አይደለም። ራሴን ለማረጋጋት ብፈልግ የምትመክሩ አለ። እስታሁን ባነሳውት ነገር ላይ ሀሳብ የምትሰጥ ወይ ነገር አለ ለእኔም ብቻ ሳይሆን እስካሁን ባነሳሁት ነገር ላይ እድሉን ልስጣችሁ። ዩኒዲት ገብታችሁ ማውራት ትፈልጋላችሁ? ያ በማሴንጀርም ሆነ በቲክቶክ ማውራት ከፈለጋችሁ እድሉ ልስጣችሁ። እስካሁን ባወራሁት ጉዳይ ላይ በመማርም ማን ነው እንትን እየላካችሁ ላይ ነው እኮ ያላችሁት። ገስ እስቲ ማስረጃ ምናምን ነው፣ በምን ጉዳይ ላይ እስቲ ይደውሉት የለ እንደ ገስ እስኪ። የሚ- ኢንሳይደሮቼን ካላጠፏቸው እኮ ርብሽ ነው የሚያደርገው። ማለት አይ ኖ ትኩስ ትኩስ ኢንፎርሜሽን የእውነት አንድ ዘፈን ለራሳችሁ ወይ ለእኔ ልጋብስ ከዝንጀሮ መለስ ካለ መግባት በሽተኛ ነኝ ይባላል እንዴ? እንደዛ ህመምተኛ ነ ምናምን ና ዜማ ቅድም መግባት የፈለግሽው እንደገና ደግሞ እስካሁን ደስ ባወራ ነገር ላይ

እስቲ ግን አሁን የላካችሁ ሰዎች ልታወሩ ነው? ከቅድም ጀምሮ ነው። በአዲስ ላኩ። እሺ፣ ለምን አክቲቭ እንደሆናችሁ ለማረጋገጥ ማለት ነው። እሺ